አምጣ ወልዳ እኮ ፈገግ ብላ ነው ልጇን የምታነሳው። ምትፈሪው ነገር አለ በልጅነትሽ? ልጅኝ ስለዚህ ወደ መጀመሪያ ቤትሽ ነው እንደ ማለት ነው። ከሌላ ሀገር ራሱ በደቂቃዎች መድረስ የሚቻላቸው እሱ የጊዜ አጠቃቀምሽ ምን ይመስል ነበር? በተለይ ስራ ስጀመሪ አካባቢ መተኮስ ጨምሮ መታሽኝ አራድለው ይዞኝ ይዞራሉ ነው ያው አይደለውም። ግን መጀመሪያ የታየሁት እኔ በኦቤን ስክሪን ነው። ከሁሉም የሰው ልጆች አጠገብ ከስኬታቸው ከእድገታቸው ከእናትነት ጀምሮ ካሜት ያለ ጤና ይስጥልን ሜሪ። እንዴት ነሽ? ሰላም ነው። እንኳን ደህና ቆየሽን። ችግር የለውም። ያው እዚህ ስራ ላይ ስለሆነ እዚሁ እናውራ ብዬ ነው። ቢሮሽም የሚያምር ነው ደግሞ ደስ ይላል። እንደ ዛሬው አለም ሁሉ በእጃችን ሁሉ በደጃችን ሆኖ በስልካችን ሳናገኘው በፊት በተለይም የዝነኞችን ታሪክ የምናገኘው ከመጽሔት ነው። እኛም ያንን መነሻ በማድረግ መጽሔት ሾው ብለን ወደ እናንተ መተናል። ሰላም ጤና ይስጥልን፣ የተወደዳችሁ ክቡራን ተመልካቾቻችን። ይህ ወቢን ሳይበር በየሳምንቱ ወደ እናንተ የሚደርሰውን የመጽሔት ሾውን ይዘን ቀርበናል። የዛሬው እንግዳችን በፊልሞች እንዲሁም በመድረክ ስራዎቿ በተለያዩ መድረኮች የምታውቋት ልዩዋ ወይም ተወዳጇ ሜሪ ዲዳ። ከእሷ ጋር ቆይታ አደርጋለሁ። እናንተም ከኛ ጋር እንድትቆዩ ጋበዝን። መልካም ቆይታ። ሜሪ ፈቃደኛ ስለሆንሽ በኦቤን ሳይበር ተመልካቾችም ከልብ አመሰግናለሁ። በርካታ ስራዎች ነው ምሰሪው። ስራዎችሽንም በየመሀሉ እናነሳለን። ግን ሰዎች ሲጀምሩ ከልጅነታቸው ነው። ልጅነት የተለየ ገጠመኝ የተለየ ትዝታ ወይም የተለየ ተሰጥኦ ይቻላናል። ና ልጅነትሽ እንዴት አለፈ? ልጅነቴ ልጅ ሆኜ ነው ያለፍኩት፣ እንደ ልጅ ተጫውቼ፣ እንደ ልጅ ተልኬ፣ እንደ ልጅ ተቀጥቼ፣ ልጅነቴን በደንብ ነው ማስታውሰው። ምንድነው የተለየ ገጠመ የምትዩ፣ በተለይ በልጅነታችን ስናነሳ የተለያየ አካባቢ ሰዎች እንደመኖራቸው መጠን ትዝታቸውን በዛው ልክ የተለያየ ይሆናል። የምታሳልፊያቸው የምትጫወቻቸው ጨዋታዎች ይኖራሉ ና በተለይ ከቤተሰብ ጋር ያለች ቅርበት አካባቢ ምን ይመስል ነበር? እንግዲህ እኔ የተወለድኩት ጅማ ነው። እድገቴ ግን ነቀምቴ ነው። ስለዚህ በደንብ የማስታውሰው የነቀምቴ ኑሮዬ ነው፣ እድገቴ ነው ማለት ነው። የልጅነት ጊዜ ቡና የታጀበ ነው። በቡና አዎ። ቡና አዎ። በደንብ እንዲያውም ከቡና ጋር ተያይዞ ጎረቤት ተጠራርቶ ነው የሚጠጣው። እና ትላካለ ኑ ቡና ጠጡ ትላለ አስር አስር ቤት አስራ ሁለት ቤት ምናምን ሊሆን ይችላል። እንግዲህ ቁጥሩን በአግባቡ ባላስተውስም ያ ሁሉ ቤተሰብ አንድ ቤት ውስጥ ይሰበሰብና ቡና ይጠጣል ማለት ነው። ያኔ እንግዲህ እኛ ቤትም ተጠርቶ ይመጣል ሰው፣ እኛም ተጠርተን ሰው ቤት እንሄዳለን። እናቴ ቡና ልጠጣ ስትሄድ ይዛኝ ትሄዳለች። እሱ በጣም በጣም ውስጤ ነው ያለውና ማህበረሰቡ ጎረቤቶቻችን ያሳደጉን ሁሉም ይመለከተዋል ስለ አንተ ምን አገባኝ የሚል የለም እና ቡና ልንጠጣ ስንሄድ እኔ ትንሽ ያኔ ነው ይመስለኛል የጀመረኝ እና ከሰፈር ውስጥ ለየት ያለ ካራክተር ያለውን ሰው ምናምን ቡና ላይ አኬስ ሜ የቤሉን ከምጀድ ሜ እየተባልኩኝ እከሌ እንዴት ነው የሚያወራው ምን አለ ምናምን እያሉኝ ቡና ሲጠጣ አቀርብ ነበር ማለት መድረኩ ከዛ ነው ቡና አስተናግዳለው ገብቶሃል አሁን ለምሳሌ አንተ የሰው ቤት ከሄድክ የዛ ቤት ልጅ ነው የሚያስተናግደው፣ አይደለ ቡናውን፣ የሚያቀርበው ቡና ቁርስ የሚያዞረው ምናምን። እኔ ግን ያ ያንን የሰው ቤትም ቢሆን እላካለው ቡና ቁርሱን አዞራለው፣ ቡናውን አቀርባለው፣ የተጠጣበትን ሲን ይመልሳለው ምናምን። እሱ ደግሞ አሁን ምን አድርጎኛል? ኢቨንት ኦርጋናይዘር አድርጎኛል። ስለዚህ ኢቨንት ኦርጋናይዘሽን የጀመረው ከልጅነት ነው ማለት ነው። በጣም ደስ ይላል። ቡና ስንቴ ይጠጣል ግን፣ አንዳንዴ እንዲህ ብዙ ሲሆን የመጠራራት ሂደቱም ጠዋት እዚህ ይጠጣል፣ ከሰዓት፣ ማታ መፈረቃ ነበር። አው ይገርመሃል፣ ጠዋት ከዚያ ምሳ ሰዓት፣ ማታ ላይ አመሻሽ ላይ እና በጣም ትላልቅ ሾዎች እየተነሱ ይመካከራሉ። እሱን አይዶን ነው፣ እደነቃለሁ በጣም አሁን ላይ ሳስበው። በደንብም ሰርቶኛል። ብዙ ሀሳብ እዛ ላይ እንድታዳምጥ ያደርግሃል። ብዙ ብዙ የህይወት ፍልስፍናዎች ሰብሰብ ሲሉ፣ ሴቶቹ በእርግጥ ሴቶች ይበዛሉ፣ ግን ወንዶችም አሉ፣ የዛ አካል ናቸው። ይመካከራሉ፣ ይነጋገራሉ። ማን እክል ገጥሞታል፣ ማን ደስተኛ ሆኗል፣ ማን ምን ላይ ነው የሚለውን በደንብ ሰው ቅርብ ነው፣ እርስ በርስ የነበረው ነገር ያለው ነገር እና በጣም ደስ ይላል። የቡና ጠጡ ነገር ጥሩ ነው። ም ትጠቀሚ ነበረ፣ ግን ምክንያቱም ብዙ ቦታ ተከትለች ስለምትሄጂ ቡና በዛ እድሜ የምጠጫ ይመስለኛል። አልጠጣምአልጠጣም ግን ያው አይቀርም፣ ቀመስ ቀመስ አይቀርም። ያው ኢርሊ ትጠጣለህ፣ ወለጋ ቡና እየጠጣክ ነው የምታድገው። ግን ሀሳብ፣ ነጻነት፣ እውቀት ይሄ የዳበረ የማህበረሰቡን ፍልስፍና የህይወት ፍልስፍናዎችን ሲመካከሩ ግልጽነቶችን፣ ቅንነቶችን ምን አገባኝ ስለ ከሌ አይሉ ሲመካከሩ ስሰማን ያደጉት በጣም እሱ እሱ በደንብ ጠቅሞኛል። አሁን ዘመናዊነት ሲመጣ አንዱም የቀረው ይሄ የቡና መጠራራት ነው። እና ያ ቡና መጠራራት መጉደሉ ምናልባት ኢትዮጵያ ላይ ምን አስከትሏል ብለች ታስብያለች? ያው ኢንዲቪጅዋሊዝም በጣም ዲስ ዴይስ እንደምታውቀው ነው ሰው ግለኝነት ያጠቃዋል አይደለም። ጥሩ ነው እኮ ግለኝነቱም ጥሩ ነው፣ ግን ከተማ ገብተሽ ሰላም እንደሽ ነው ጥሩ ነው ማለት ነው። ከተማ ነው። እዛም ቢሆን ነቀምቴ እኮ ነው፣ ነቀምቴ ከተማ ነው። ግን ወደ ፊንፊኔ ሲመጣ ደግሞ ፊንፊኔ ሞር ወደ ውጭው ያደላ ከተሜነት ነው፣ እንደዛኛው አይደለም ነው። አይቲንክ እዛም አሁን አምናሹር አሁንም ሰው ይጠራራል ብዬ አላስብም እንደ በፊቱ። አንደኛ ሰው በጣም ቢዚ ሆኗል፣ ሁሉም ሰው ይሮጣል ዲስ ዴይስ። ሁሉም ሰው የየራሱ ነገሮች የየራሱ ጉዳዮች አሉበት ና አይቲንክ እሱ ነገር ግን ሰው እንዲራራቅ አንድ፣ ሁለተኛ አሁን የምትሰማቸው ከማህበረሰብክ ውጪ የማታቀው እንግዳ የሆኑ ነገሮች ለጆሮ ራሱ የሚከብዱ ከየት መጣ የምትላቸው ነገሮች ይሄ ከባህላችን ውጪ የሆኑ ነገሮች እንደፈለጉ ማንም ብድግ ብሎ የፈለገውን እንዲያደርግ ያደረገ ይመስለኛል። ምክንያቱም ያኛው ማህበረሰብ ይተዋወቃል። አየህ፣ ከጎንህ ያለው ማን ነው፣ እዛ ቤት ውስጥ እነማን ይኖራሉ፣ ምን ምን ይካሄዳል፣ ምን አይነት ባህል አላቸው፣ ምን አይነት ላይፍ ስታይል አላቸው ምናምን የሚለውም ሁሉም ይተዋወቃል፣ ቅርብ ነው። እሱ ጥሩ ያለህን መልካም ነገሮችህን እንድታቆይ ያደርግ ነበር። አይ ቲንክ አሁን ሰው መራራቁ ሁላችንም ከጎናችን ማን እየኖረ እንደሆነ አናቀም። ዲስዴስ እና እሱ ትንሽ ባህላችን ላይ የማናውቃቸው ባዕድ ነገሮች እንደፈለጉ መጥተው ኬት እንደመጡ የማናውቃቸው ነገሮች እንዲንሰራፋ ያደረገ ይመስለኛል። ምናልባት ስታነሽልኝ አሁን የልጅነት ባህሪያችን ቤተሰብ የሚቀርጸው አለ። አንዳንዴ ደግሞ እኛ ያው እድሜ ወጣ እንድት የሚያደርጉች ጉዳዮች ይኖራሉ ግን ምን አይነት ባህሪ ነበረሽ? ምናልባት ከልጆች የመነጠል ነው ወደ እናትሽ ጠጋ ያደረገሽ? ተጫዋች አይደለሽም ወይ ቁጥብ ነሽ? ወይ ለምንድን ነው ከእናትሽ ጋር የምትዞሪው? ከአባቴ ጋርም ዞራለሁ። በሚገርም ሁኔታ የኔን አባት የሚያቅሰው ትንሿን ሜሪ በደንብ ያስታውሳታል። አባቴም እናቴም ይነው የትም ትተው ካሄዱማ ገብተኋል። ስለዚህ ቤት ውስጥ ጥለውክ ሊሄዱ የማይችሉበት ሁኔታ ሲኖር፣ አንዳንድ ነገሮች ብዙ ተትተህ ማትሄድበት ነገር ስላለ ያስከትሉኛል። አባቴም እጄን ይዞ ቢሮው ይወስደኛል። ያቀሉ ያኔ መቶ አለቃ ዲዳ ይሉታል። ሜሪ ዲዳ ከሱ ጋር ትታወቃለች፣ ትንሽየዋ ሜሪ። ፖሊስ ጽህፈት ቤት አለ ነቀምቴ፣ እዛ ይዞኝ ይሄዳል። ብዙ ትላልቅ ሰው ያውቀኛል፣ አወራለው፣ ተጫዋች ነኝ። የልጅነት እንትኔ ብዙ ቁጥብነት ያለበት አይደለም ግን ዲሲፕሊን ሆኜ በስነ ስርዓት የማህበረሰቡን ኖርም ጠብቄ ተቀጥቼ ተልኬ አክብሬ ተጫውቼ በነጻነት ያደኩ እችኛዋ ሜሪ ነች ነበረች። እንደ ደስ ይላል። በጣም ብዙ ነገር ከቤተሰብ መውረስሽን ነው አሁን የተገነዘብኩት። ወደ ዲስፕሊን ወደ ፖሊስነቱም በኋላ ላይ በስፋት እንመጣበታለን። ብዙ ነገሮች እንዲህ ማህበራዊ ነገራችንን ማጉላቱ በተለይ ደግሞ የዚህ ፕሮግራም ዓላማም ሰዎች የራሳቸውን ግላዊ ሙከራዎች ለሰዎች ሲያቀርቡ ከዛ ላይ ሰዎች ይጠቀማሉ የሚል እሳቤ ስላለ ነው። እንግዲህ በዚህ ጋር ፖሊስ አለ፣ በዚህ ጋር ከማህበረሰብ ጋር ቅርርብ ባለሽ ምትፈሪው ነገር አለ። በልጅነትች ልጅኝ ለምን አሁንም አላምንም። ውሻ ለምን አስደንግጦኛል? ብዙ

አለ ውሻ ስለዚያ ሼፐርድ። እኔ ከእንስሳ ይልቅ በጣም የሰው ወዳጅ ሰው ነው የምወደው። ሰው በጣም ወዳለው ሰው ወደ እዛ አለ ውሻ ግን አላምንም። ዝላይ ኳስ ብዙ ወንዶች ነበሩ። አብሮ አደጎቻችን ሰፈር ውስጥ በቁጥር የወንዶች ቁጥር ይበዛ ነበር። የኔ ሰፈር ጨለለቂ፣ የኛ ሰፈር ውስጥ ወንዶች ልጆች ይበዛሉ። ኳስ ይጫወታሉ። ኳስ እንጫወታለን፣ ዝላ ያለ እቃቃቃ በጣም ነው እንጂ ይማርካል። ሚስት ሚስት ተቆጪ ነው ስ እቃቃ ሚስት በቃ ሚስቶነሽ አቶ አቶ እቃቃ በጣም ደስ ይላል። አይ ቲንክ እሱ መሰለኝ ድራማ የሚያሰራኝ እውነት ነው። በእርግጥ የቤተሰብ ነገር ወርሶ ነው። ብዙ ጊዜ ሰዎች በተለይ ሕጻናት ሲጫወቱ የሰፈር ሰው ወይ የሆነ አካልን ነው አስመስለው ለመጫወት የሚያከሩትና ካራክተር እንትላመጂ ጥሩ። ድብብቆሽ፣ ሩጫ፣ ዝላይ፣ እግር ኳስ ሁሉንም ተጫዋች ነው ያደኩሳንሽ። ተጫዋች ሳቶኝ መቅረትሽ ያሳዝናል። የእግር ኳስ ተጫዋች የሚሰዎች አንድ ያሉ ሲዎቹ አንድ አካል ሆነሽ ናሽ። ጥሩ ነው። አንድ ቀን ምናልባት ስትጫወች እና ይሆናል። አይቀር ግድ ነው። ስፖርት ደስ ይለኛል። ያው ልጅ ሆኜም ሰርከስ እየሰራሁ ስላደግኩኝ ኢንጆይ አደርጋለሁ። ስፖርት ደስ ይለኛል። ከእናትሽ ጋርም ትንቀሳቀሻለሽ፣ ከአባትሽ ጋርም በብዛት ሰዎች አስታውሱኛል ብለሻል። ከቤተሰብሽ መካከል በጣም የምትወጂው ማንን ነው? አንተ ይባላል እንደዚህ ልታጣላ? በጣም ነው ወዳቸው እናቴንና አባቴን በጣም ሌላ ከቤተሰብ አካል እከሌ ብዬ ልጠራ የምችለው ከእናቴና ከአባቴ ውጪ፣ በጣም የቅርበትም በፍቅርም በብዙ ሰፊውን ጊዜ ግን ከእናቴ ጋር በጣም ስላሳለፍኩኝ የእናቴ የሚያደላብኝ ይመስለኛል። ምክንያት አብረሽ ስለቆየሽ ብቻ ነው? የተለየ ምክንያት ነው? እናት አደለች። በተለይ ከወለድኩ በኋላ ደግሞ በጣም ግን የእናትነትን በተለይ ከወለድሽ በኋላ ያንን የእሷን ድካምና ልፋት የተረዳሹ፣ ከዛ በኋላ ይመስለኛል በደንብ በደንብ በደንብ በጣም ብዙ ነገር፣ ይሄ አንተ ፈልገህ ሳይሆን ተፈጥሮ አስገድዶክ የምታያቸው ነገሮች አሉ፣ እና እነኛ ሁሉ ነገር ውስጥ አልፈው እናት ሆነው ቆመው፣ ከዚያ ደግሞ ለአንተ ለውጥ እናትነት ይሄ አንድ ያሳድገ አንድ የሚጨርሰው ነገር አለ። ስቲል እናቴ ስለእኔ ታስባለች፣ የሁልጊዜ ኮሚትመንት ነው። የተፈጥሮ ግዴታ አይደለም፣ እና የእናቴ ይበልጣል ግን ብዙ ጊዜ የሚባለው እኮ ሴት ልጅ ለአባቷ ታ አልኩ እ በጣም ያ ቃል ፍቅሬ በጣም ነው። አባቴም በጣም ነው ወዳው በጣም በጣም በጣም ቅርብም አድርጎ ነው ያሳደገኝ። በጣም ለአባቴ ልዩ ፍቅርም አክብሮትም ይሄ መግለጽ የማችለው አይነት ነገር የለም እና ብዙ ዋጋም ከፍሏል። የእኔ አባት ስለኔ ብዙ ዋጋ እና ጥሩና ዘመኑን የቀደመ አባት ነው ያለኝ፣ በደንብ የሚረዳ ትሪት የሚያረግ የሚያቀርብ ጸጉሬን እራሱ ይሰራልኝ ነበር። በጣም ብዙ ስለ አባቴ ብዙ ስለሆነ በጣም ነው ሞዳ። በጣም እድለኛም ነሽ፣ ምክንያቱም ጊዜ የሚሰጥ አባት ማግኘቱም በጣም መታደል ነው። ምናልባት ከእናት ጋር ቅርበት ካለ ደግሞ ስለ ምግብ እና ሳስቲ፣ የምትወጂው ለመስራት ሳይሆን ለመብላት ነው የሚለው በልጅነትሽ በተለይ የምትወጂው ምግብ ምንድን ነው? ምንድን ነው? አይገርምህም? የምግብ ሰው አለው። ምን ማለት ነው? እንያሰት አይደለሁም ማለት ነው። ደስ ይለኛል። እናቴ የምትሰራቸውን ምግቦች መብላት በጣም ደስ ይለኝ ነበር። አባቴም ኩክ እያደረገ ያበላኝ ነበረ። ሰምታይምስ ቻሌንጆች ሲኖሩ በማብሰለምን ይዋጣል አለው ምግብ ሁሉም ነገር በጣም ሰርቼ ነው ያደኩት፣ እየሰራሁ ነው ያደኩት። በጣም አልፈልግም ማለት አሁን በጣም ኩክ ማድረግ ምናምን ብዙ የምፈልግ ሰው አይደለሁም የምወድ ሰው ምናምን አይደለሁም። በጣም እየሰራሁ አይደል ያደግኩት ከልጅ ለዛ መሰለኝ። አሁን ሞሮፍ የውጭው ስራ ላይ ምናምን ትኩረት ስላረኩ ግን ምንም ነገር እንጀራ ብትለኝ ወጥ ብትለኝ 12 ብልት አስራ ሁለት ነው፣ የባህሉንም የዘመናዊውንም ምኑንም። ስለዚህ ፕሮግራምሽ ራስሽን ነው ማለት ነው። ካሜቲ እና ካነሳ አይቀር ወደ በኋላ ላይም መቼም እናነሳዋለን፣ ግን ካሜቲ የሚለውን ስያሜ ለመመረጥ ደስ አይልም። ካሜቲ አንደኛ አፋን ኦሮሞ ነው። አየ ቃሉ ትርጓሜው ደግሞ የገዘፈና ጥልቅ የሆነ ትርጉም ያለው የረቀቀ ስም ነው። ስያሜው በራሱ ካሜቲዳ ኤቤሉን ካለ ኦሮሞ እኔ እናቴ ስትል ነው የሰማሁት። ያሳደገኝ ማህበረሰብን በሰፊው ይጠቀሙታል። ካሜቱማ የቤሉን ካሜቲ እከሌ ካሜቲ ነች ከተባለ ያቺ ሴት ጥንቁቅ ነች፣ ደስተኛ ነች፣ ደጇም ቤቷም ንጹ ነው። ያላትን አያያዟ ያምራል፣ አቀራረቧ ያምራል፣ አነጋገሯ ያምራል። የተባረከች ሴት ነች። ካሜቲ ቤት ስትሄድ መጀመሪያ ፈገግታዋን ነው የምታየው። ምንም ላይኖር ይችላል ቤቷ ውስጥ ግን ደጇ ነጹ ነው። በሯን ስከፍት ፈገግ ብላ ነው ምትቀበለ። ስለዚህ ካሜቲ ከዛ የተነሳ ሀሳብ ነው ያችን ካሜቲ ያችን ስም ደግሞ ይዤው ስመጣኔ የኔ ፖድካስት ላይ ወንዶችም ያወራሉ። ካሜቲ ብዬ ስመጣ መጀመሪያ የነበረው ጥያቄ ሴቶች ብቻ ናቸው ወይ የምታቀርቢው ነበረ። ኖ፣ ምክንያቱም ከሁሉም የሰው ልጆች ጀርባ ወይ አጠገብ ከስኬታቸው ጋር ካሜቲ አለች፣ ሴት አለች። ከሁሉም የሰው ልጆች አጠገብ ከስኬታቸው፣ ከእድገታቸው ከእናትነት ጀምሮ ካሜቲ አለች፣ ሴት አለች ማለት ነው። ያቺ ታታሪ ሴት አለች፣ ያቺ ትጉ ሴት አለች፣ ያቺ ህመሟን አየህ አምጣ ወልዳኮ፣ ፈገግ ብላ ነው ልጇን የምታነሳ አየህ፣ እየደማች ተገዳ፣ እየደማች። ፈገግ ብላ ነው ልጇን የምታቅፈው እና ከዚህ የተሻለ ስም ልጠቀም አልችልም። እኔንም ይገልጸኛል፣ እኔ እናቴንም ይገልጽልኛል። እኔን ያሳደጉኝ ሴቶችን፣ ያነጹኝ ሴቶችን፣ በየቦታው ያሉ ትጉ ታታሪ ሴቶችን እውቅናም ለመስጠት ጭምር ሞሮፍ ይህንን ስም መርጫ አለው። አይ ቲንክ ተሳክቶልኛል። በተለይ በፖድካስቱ ዓለም የተለያዩ ፖድካስቶች አሉ ኢትዮጵያ ውስጥ በተለይ በአፋን ኦሮሞ ደግሞ ሰፊው መሰራት የሚፈልግበት ነው እና አንድም ከተቋማችን ከወቤን ጋር እየሰራሽ ነው እና ምን ይሰማሻል? አዎ በጣም ደስተኛ ነኝ። ያው መጀመሪያም ስንመጣ በሜንስትሪሚንግ ላይ ፖድካስት ብዬ ስመጣ አይ ቲንክ የመጀመሪያዋ ይመስለኛል፣ ባለኝ መረጃ። ፖድካስት በራሱ በኢንተርኔትን ተጠቅመ አይፖድክ ላይ ስልክህ ላይ ዳውንሎድ አድርገ የምታዳምጣቸው ሰፋፊ ሀሳቦች የሚነሱበት አይነት ይዘት ያለው ፕሮግራም ነው። በሶሻል ሚዲያው ጋር ብቻ ከሆንኩኝ የምፈልገው የኔ ታርጌት ኦዲየንስ ኦሮሞ ነው። የኔ ማህበረሰብ አለ እንዲሰማኝ የምፈልገው እኛ የገባን ሀሳብ እዛ ላይ ልናወራ የምንፈልጋቸውን የተሳካላቸው የኪነ ጥበብ የቢዝነስ እና የተለያዩ ከፖለቲካ ነጻ የሆኑ ኮንተንት ነው ይዘን የምንመጣው ስለዚህ ይሄንን ስናስብ ግዴታ ሁሉም ሩቅ ያለው ቦረና ያለው ጉጂ ያለው ዳር ወለጋ ያለው ሁሉንም አካባቢ ሊያደርስልን የሚችል ባሌውን አርሲውን ሁሉንም አካባቢ ጅማ ኢሉባቦር ብለን የምናስባቸው ግዴታ ይሄ ኢንተርኔት በጣም ከተሜው ብቻ አይደለም ታርጌት ኦዲየንሳችን። ስለዚህ ያንን ስናስብ ኦቢኤንን የመጀመሪያ ምርጫ ያደረግኩኝ እዛም የነበረው አቀባበል በጣም ጥሩ ነበረ፣ ቀና ነበረ። ሶ አሁን እንግዲህ አራተኛ ክፍል ወር አምስተኛ ክፍል ላይ ደርሰናል። ጥሩ ነው። በጣም የምንፈልገውን ሀሳብ በቅንነት እያካፈልን ነው። እግዚአብሔር ረድቶን ጥሩ እየሄደን ነው። በጣም ደስተኛ ነኝ ከኦቢኤን ጋር በመስራት ምክንያቱም መጀመሪያ የታየሁት እኔ በኦቢኤን ስክሪን ነው። ስለዚህ ወደ መጀመሪያ ቤትች ነው እንደማለት ነው። በጣም ደስ ይላል። ስለ ሚዲያ ለምክንያት አላነሳውም። በልጅነታችን እንግዲህ ያለው አንድም ሬዲዮ ነው። ከፍ ካለ መዝናኛችን ቴፕ ነው። እንዴት ነው ከሱ ጋር ያለሽ ቅርበት? ሬዲዮ አስታውሳለሁ። አባቴ የጀርመን ድምፅና ዶቼቤሌ ማታ ማታ ያዳምጥ ነበረ፣ 11 ሰዓት 12 ሰዓት እርግጠኛ ባልሆንም ሲያዳምጥ አብሬው ብዙ የዛ ኮንተንት እንትን ባልሆንም አባቴ ሲያዳምጥ እኔም አብሬው ነው ይባላልው ሲያዳምጥ አንዳንድ ድምጾች ሰማ ነበረ። ሞሮፍ ግን ማረሳው ቅዳሜ ጧጧት በኢትዮጵያ ሬዲዮ በኢሳያስ ወርዶፋ የሚተላለፍ የአፋን ኦሮሞ የልጆች ፕሮግራም ነበረ። በቃ እሱ በጣም ልዩ ነበረ። ከዚያ ደንጋ ደግሞ እናይ ነበር ቅዳሜ ከሰዓት ከሰዓት የሰፈር ልጅ ሁሉ ተሰብስቦ፣ ያው የተወሰነ ቤት ነው ቴሌቪዥን ያለው የነበረው፣ እዛ ሰብሰብ ብለህ ታያለ ደንጋል። ከዚያ ከተፈቀደልህ ሶፋ ላይ ትቀመጣለህ፣ ካልሆነ መሬት። ብዙ ስለሆነ የሰፈር ልጅ በራሱ እዛ አዋራ ላይ ተጫውተ ምን ብለ ስለሆነ ሄደ ደግሞ የሰው ቤት ምገባው ጠንጋ እናይ ነበረ። የደንጋ ኮንቴንቶች ቆንጆ ነበሩ። ከዛ ደግሞ የህንድ ፊልም ትርጉም እንደዛ። ቶሎ ትደርሻለች ማለት ነው አንቺ። ከሌላ አገር ራሱ በደቂቀት መድረስ የሚቻላቸው ስለ አስማቲክ እንደዛ እንደዛ ነበረ። ጥሩ ነው የነበረው። አሁን የቴሌቪዥን እጥረት ቢኖርም ሰፈር ውስጥ ምናምን፣ ግን አንዱ ቤት ካለ ባለመብት ነው። ተሰባስበት ሄዳለ። ሁሉም ልጅ ሄዳል፣ ያንኳኳል፣ እንዲገባ ይደረጋል። ከዚያ ግን በኤኒሚንስ ሁላችንም ቤት ቴሌቪዥን ኖረ ማለት ነው፣ ከተወሰነ ጊዜ በኋላ ከዚያ የህንድ ፊልም በሲዲ ምናምን ተቀባብለ አንዱ ይከራይና ሁሉም ሰፈር ውስጥ ዞሮ ይመለሳል። ዞሮ ከፊልም አከራይ ሁሉም ልጅ ተቀባብሎ ያየዋል። እንደዚህ ጥሩ ነበረ። ጥሩ። ስለዚህ ጎረቤት ቅርርብ ጥሩ ነበረች ማለት ነው። አዎ በጣም በጣም በጣም በጣም። ለቤተሰብች ብቸኛ ልጅ ነች? ላይ አራ አይደለሁም ይዞኝ ይዞራሉ። ስራንስ ነው ያው አይደለውም። ግን የወጣትነት ጊዜ ላይ እንምጣና በተለይ የወጣትነት ጊዜ ላይ የጊዜ አጠቃቀም እንደ ሰው ይለያያል። የጊዜ አጠቃቀምሽ ምን ይመስል ነበር? በተለይ ስራ ስጀመር አካባቢ። አይ ጥሩ ነበር፣ ጥሩ ነበር። ብዙ ጊዜ ማባክን አይነት ሰው አይደለሁም። እንዳልኩ አስተዳደጌ ጥሩ ስለሆነ እናቴ ታታሪ ነች። አባቴ ፖሊስ ነው። በጣም ፕሪንሲፕልድ ነው የኔ አባት። እንዲያውም ያኔ አንዳንድ ነገር ሳይገባህ ይቀርና ያስጨነቁክ ምናምን ይመስልሃልና፣ አሁን በጣም ሁሉ ነገሩን ያ ኢነርጂ ኖሮት ያኔ የሚሰጠኝ አይነት መመሪያዎች ሁሉንም አሁን ደግሜ ባገኘው ብዬ እመኛለው ከሆነ ጊዜ በኋላና፣ ጥሩ ነው እሱ። ብዙ የባከነ ጊዜ የለኝም። ከዚያ ደግሞ ተማሪም ሆኜ ቅርብ ስለሆንኩኝ አይቲንክ ለቤተሰብ ብዙ የባከነና ትንሽ ለቀቅ ያለ ብዙ ነገሮች የሉኝም አልኖሩኝም። ጊዜ አጠቃቀሜ አሁንም ጥሩ ነው፣ ከልጅነት የምጀምረው ስቲል ጠቅሞኛል። ጥሩ ነው። በተለይ አሁን ሜሪ ዲዳ ፕሮሞሽን እና ኢቨንት አለ፣ ቅድም አንስተናል፣ ፖድካስቱ አለ፣ መድረክ አለ፣ ማስታወቂያዎች አሉ ድራማ አለ፣ ድራማ ረሳይሽ ብዛት፣ ድራማ አለ። እንዴት ነው ጊዜሽ የምታብቃቸው? ከፕሮሞሽኑ ከመክፈትሽ በፊትና በኋላ ያለውንም የጊዜ አጠቃቀምሽ ማወቅ ፈልጋለሁ። ከፕሮሞሽኑ በፊት ተማሪ ነበርኩኝ። ከዚያ ከትምህርት በኋላ ቀጥታ ወደ ፖሊስ ኮሌጅ ነው የገባሁት። ፖሊስ ኮሌጅ ስንገባ የሙዚቃ ትምህርት የሙዚቃና የመድረክ መሪ የትወና ትምህርት ልንሰለጥን ነው የገባ ነው። መደበኛ ፖሊስ አይደለንም ማለት ነው። ስለዚህ ያንን እድል የፈጠረልን የኦሮሚያ ፖሊስ ኮሚሽን ስለሆነ መጀመሪያ የፖሊስ መሰረታዊ ስልጠና መሰልጠን ነበረብን። የፖሊስ መደበኛ ስልጠና ሶስት ወር መተኮስ ጨምሮ እሱ፣ ሱን ጨምሮ ሶስት ወር ስልጠና ነበረ ማለት ነው። ከዚያ ሙሉ በሙሉ ፖሊስ የፖሊስ ቁመና ከኖረን በኋላ የፖሊስ ሳይንስ የመስክ ትምህርቱን ሁሉንም ነገር በሱ ከተረጋገጠ ሰርቲፋይድ ከሆንን በኋላ ነው ወደ ሙዚቃው ትምህርት የመጣ ነው ማለት ነው። ከዚያ እኔ ያኔ ጆይን ሳደርግ በመድረክ አስተዋዋቂነት ነው ሰው በመድረክ አስተዋዋቂነት የነበረኝ የስልጠና ጊዜ የኦሮሚያ ፖሊስ ኮሌጅ ውስጥ ኒሪ ወደ አንድ ዓመት ነው ለመድረክ መሪነት ያዘጋጁን ማለት ነው። በዛ መሀል ምን ነበረ፣ የፖሊስ ፕሮግራም ኦቢኤን ላይ ይተላለፍ ነበር፣ የሰገንታ ፖሊስ ኦሮሚያ ተብሎ እሱ ፕሮግራም እሱ ፕሮግራም ላይ ዜና እንዳነብ እድል ተሰጠኝ፣ አንከር እንደሆን ማለት ነው። ስለዚህ አሁን እዚህ ጋር በጣም ጊዜን በአግባቡ መጠቀም አለብኝ ማለት ነው። በጣም ኤርሊ ልጅነቱ አለ ጉጉቱ አለ ስልጠናው አለ። ከዚያ ደግሞ መታየት መፈለግ አለ ምናምን እና ያኔ እየወጣው ከኮሌጅ የኮሌጅ ትምህርቱ አለ። ወጥቼ ደግሞ ሄጄ ስክሪን ላይ ለመታየት የተወሰነ እዛ ያሉ ያኔ የነበሩ ዳይሬክተሮች ካሜራማኖችና የሚገርሙ ነበሩ። በደንብ ሙያውን በአጭር ጊዜ ውስጥ ማንበብ እንድችል አደረጉና ስክሪን ላይ መታየት ጀመርኩኝ። ከዚያ እስክሪን ላይ ደግሞ ከታየክ በኋላ ሁሌ መታየት ትፈልጋለ ሁሌ መስራት ትፈልጋለሁ። ስለዚህ ተመራጭ መሆን አለብህ ማለት ነው። አማራጭ ሳይሆን ተመራጭ። ስለዚህ ተመራጭ ለመሆን የተሻለ ነገር አንተ ጋር መኖር አለበት። ዜናም ከሆነ የማነባው የተሻለ ዜና ማንበብ አለብኝ። አቀራረብ ጥሩ መሆን አለበት አለ አይደለም? የሆነ የሆነ የሆነ ግብአት መጨመር አለብህ እና እሱን ለማድረግ ደግሞ ትንሽ ኤክስትራ ኮሚትመንት ይፈልጋሉ። ጊዜ አጠቃቀም ጥሩ መሆን አለበት። የሆነ ውስጥ የተቀመጠው ህልም አለ፣ ወደዛ የሚያደርስ እዛ ጋር ደግሞ መደበኛ የሆኑ ትምህርቶች አሉ። የኮሌጁ ትምህርቶች ማጥናት አለብህ፣ መማር አለብህ። ከዚያ ደግሞ ሪሰርች ማድረግ አለብህ፣ ፐርፎርም ደግሞ በደንብ ማድረግ አለብህ። እዛ ጋ መመረቁ በራሱ ያሳስበን ነበረ፣ ብቁ መሆኑ እያንዳንዱ ነገር ቻሌንጅ ነበረው እና እያንዳንዱ ዲቴል ከጊዜ ጋር እያያዛል ጠዋት መነሳት አለብህ። 12 ሰዓት ሰልፍ ላይ መገኘት አለብህ። ስለዚህ ማታ እያነበብኩ አምሽቻለሁ ብለህ ጠዋት ማርፈዳት ትችላለህ። ካላነበብክ ደግሞ ከሌላው የተሻለ አትሆንም። ወይ ደግሞ የሆነ ጥረት ካላደረግክ ኢንተርኔት ላይ የሚሆን ዋሬቨር ያለውን ኦፖርቹኒቲ በአግባቡ ካልተጠቀምክ አይሆንም። ስለዚህ ያ ጥሩ ሰርቶኛል። ይሄ የፖሊስ ቤቱ የፖሊስ ኮሌጁ ስልጠናው ምኑ ምኑ ኢርሊም ስለሆነ እዛ የገባሁት በደንብ ያኔ ቢከብደኝም ትንሽ ቢያስለቅስም ገብቶሃል፣ የሆነ ቢደራደርህም ግን ከዚያ በኋላ ላሉት የህይወት መንገዶቼ በጣም ጥሩ መሰረት ጥሎልኛል። ምን አሉሽ ግን? በቲቪ መጀመሪያ ሰኞ፣ በቲቪ መጀመሪያ ድምፄ ነው የተሰማው። ትንታኔ ነበረ የሰራሁት። የዜና ትንታኔውን እናቴ አለቀሰች። ምን ውስጥ አፍኖሽ ነው ታ? እንደዛ ነበር። ከዚያ የመጀመሪያ እስክሪን ላይ ስመጣ አይ ቲንክ የፖሊስ ሚሊተሪ ልብስ ለብሼ ዜና ላነብ ነበር እና የፖሊስ ዜና ማንበብ ቆንጆ ነው። ከዚያ በኋላ ግን ብዙ ትላልቅ ስራዎች ሰራው። ከዚያ ኦዳ ጌም ሾ ነበረ ከፖሊስ በኋላ ኦዳ ጌም ሾን ስታውስ የኦሮሚያ ልማት ማህበር አዳሪ ትምህርት ቤቶቹን ለማስገንባት በክብርት አዳነች አቤቤ ያ የገቢ ማሰባሰቢያ ፕሮግራም ዲክለር ተደርጎ ኦዳ ጌም ሾው በሳምንት ይተላለፍ ነበር እና እሱ ሀሙስ ማታ ከዚያ ድጋሚ ደግሞ ስርጭት አለዋየ በሳምንት ሁለቴ ነው የምታየው። ብሩም ጥሩ ነበር የሚከፈለኝ የሚገርም ጥሩ ነበር የሚከፈለኝ በጣም ብዙ ብር ነው የተሰበሰቡ። አዳሪ ትምህርት ቤቶቹም አሁን እንደምታየው ነው። እንግዲህ በጣም ድንቅ ድንቅ ልጆች እየተማሩበት ነው። እንደዛ እንደዛ ነው እንግዲህ